ለምንም አየህ በቃ ሀቤል፣ እኔ እናትነትን ተጠራጥሬ አላውቅም። ልጅነትህን በጠረን አውቀዋለሁ። አንተ ግን ከተጠራጠር ካለማመን ትችላለን። ማየኔ እኮ እንደዛ ሌላ ስቤ አይደለም። ቆይ ለምንድነው ማትርጅኝ? ተው ልጄ፣ በቃላት አትግደለኝ። እናቴንሽ ብለህ ስታምን እኮ ልጅነትህን የምትጠራጠር ፈጽሞ አልመሰለኝም ነበር። እማዬ እኔ እና አንቺ እኮ እውነታውን እናውቀዋለን። አንቺም እናቴ፣ እኔም ልጅሽ እንደሆንኩ እኮ እናውቀዋለን። ግን በቃ በዙሪያችን ባሉ ሰዎች እውነታውንና ማስረጃው ማወቅ ስለፈለጉ ለእነሱ ስንል ኮን የምናደርገው የእኔ ልጅ ለሰዎች ለማብራራት ይሄን ያህል ከተጨነቅላቸው ለእናንተ ስል ከቤት ቤት የተሰቃየሁትን መከራዬን ያየሁበትን እድሜንም የጨረስኩበት የስደት ዘመኔንም አብረሃ አስረዳቸው፣ እሺ። አታትኩኝ ይህንም ጨምረህ እንድታስረዳቸው የኔ ልጅ እንደዚህ እንዳከበርከኝ እግዚአብሔር ያክበርህ። የሚታዘዝ ልጅ ስጥ የእኔ እናት። አሜን አሜን፣ የእኔ እናት። ማሚ እግሮች ደግሞ እንዴት ነው የሚያምሩት? የኔ ልጅ ብለህ ነው እማዬ። ይሄ እግርኛን ለማሳደግ ስንት ሀገር ትንከራትተ አይ ልጄ፣ እሱን ስቶ ምን አድርጌላችሁ? እንደው ጣል አድርጌያችሁ ጠፍቼ። ተይ እማዬ፣ እንደዚህ አትበይ። ወድሽ አይደለም እኮ የጠፋሽው እማዬ ይገዛውልሽን ቀሚስሽን ወደድሽው? ውይ በጣም ትናንት እኮ ለብሼ ነው የዋልኩት። እንዴት እንዳማረብኝ ብታይ። የእውነት እማዬ? ይሄው ልጄ። ትናንትና ልመረመር ብዬ ነበር አይደለ። አሁን ግን ሐሳቤን ቀይሬያለሁ። እሺ እማዬ፣ አመሰግናለሁ እማዬ። አስጨነቅሽ አይደል? ያው ይገባኛል፣ ከባድ ነው። ምንም እናትና ልጅ መሆናችን ባይካድም ለባለቤት ለሰላም ስል ግን ለመመርመር ሲኛለሁኝ ትንሽ ስሜታዊ የሆንኩብህ እኮ ልጅነትህን መጠራጠር አስደንግጦ ነው የኔ ልጅ። እኔ አንተ እንድታዘንና እንድታነባ አልፈልግም። ግን የኔ ልጅ እንደው አንድ ጥያቄ ልጠይቅ? ምንድን ነው ጠይቅኝ። ቆይ ግን ባለቤት ለምንድን ነው በዚህ ልክ ሰው የምትጠላው? ለቤት ሰራተኛም ያላት ግምት በጣም የወረደ ነው። ማይ ሰላም በጣም ጥሩ ሴት፣ በጣም ቅን፣ ለሰዎች አሳቢ ትሁት ሴት ነበረች። አንድ ቀን ግን ያላሰብነው የሆነ ዱብ ዕዳ ወረደብን። ማለት እንዴት? እኔ ልጅ ትዝ ይለኛል ሰላም በመስሪያ ቤት ውስጥ የስራ እድገት አግኝታ በጣም ደስተኛ ስለነበረች እኛን ለመጋበዝ ቀጠሯ አስይዛል። ጸጉሯን ለመሰራት ስትሄድ ልጃችንን ለቤት ሰራተኛ አደራ ብላ ሳታሄደች። አጋጣሚ ሆኖ ደግሞ እስከዛ ድረስ ከስራ አልተመለስኩም ነበር። በኋላ ሲመጣ እንሄዳለን። እሺ አባዬ። እሺ እሺ፣ ወረኛ

አንቺን ቤተሰብ ጋር ሄደሽ ቤተሰብ ጠይቂበት ለኔ። እሺ እ እሺ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ት ሲያንስሽ። እሺ፣ ይኸውልሽ ዛሬ ከባባዬ ጋር መጫወቻ ቦታ እንሄዳለን ብዬ ቃል ገብቼ ለታለው ታውቂያለሽ፣ ስራ እንደሚበዛብኝ ስለዚህ ፀጉር ቤት ደረስ ብዬ እመጣለሁ። እስከዛ ድረስ ልጄ ተንከባከቢልኝ። ኧረ ችግር የለም። እኔስ ልጅ አይደለን? ችግር የለም አባቴ የለም። እጅ መባለሽ ምትፈልገውን ነገር ደግሞ ታደርጋለች። ሳምኛ ሳምኝና ልሂድ

ከፀጉር ቤት ተመልሳ ስትመጣ ያላሰበችው እና ያልጠበቅነው ነገር ቤት ውስጥ ተከስቶ ነበር። ልጃችን ማየት ልጃችን ሞ ትገኘል ልጃችን በነ

ስራ ቦታ ከዛም ቤት ውስጥ የሆነ ችግር ተፈጥሯል ተብዬ ከቤት ተደውሎልኝ ከመስሪያ ቤት ስበር መጣሁ ምንድን ነው ምንድን ነው የተፈጠረው ነገር ሰላም ምንድን ነው የተፈጠረው ማን ምንድን ነው ምንድን ነው የተፈጠረው ነገር ልጅ ማ ለማን ልጅ ለማን ልጅ ነው የተፈጠረው የተፈጠረው

ሰላምን ግበ ሰላምም ራሷን ስታወድቃ ነበር። እንደምንም ራሴን አረጋግቼ ሰላምን ማረጋጋት ሰላም ግን እጅግ በጣም አዘኑ ጉርቷ ስለነበር በፍጹም ራሷን ማረጋጋት አልቻለችም ነበር ሰላምን ለማረጋጋት

ከዛም በኋላ ሰራተኛዋን ፖሊሶች አስሯዋት ይዟት ሄዱ። ከዛም በኋላ ግን ሰላም ፈጽሞ ሐዘኑን መርሳ ስላልቻለች የልጁ መቃብር ጋር ደጋግማት ሄዳ እዛም ሄዳ ስታለቅ ሱላ ስታለቅ ሳምሽት ነበር። ከእዛ በኋላ ሰው መረጋጋት ስላለብኝ አንዴ ቤተ ቤተክርስቲያን ጸበል እያልኩ አንዴ ደግሞ የጤና ባለሙያዎች ጋር ሳይካትሪስቶች ጋር እያት እያልኩ እሷን ለማረጋጋት ያቅሜን ሞከርኩ፣ ግን አዘኗ ከባድ ነበር። እኔም ቢሆን እሷን ለማረጋጋት ያልፈነቀልኩት ድንጋይ አልነበረም። ሰላም ፈጽሞ ከሷ ማንነት ራቀች። የማላውቃት አዲሷን ሰላም ተዋወኳት። ምን እንደምልህ አላውቅም፣ የእኔ ልጅ ቃላት ያንሰኛል። በቃ የልጅ ልጄን አጥቻለሁ። በጣም ተጎድተህብኛል። እኔ አፈር ልብላለሁ። እንደታቂው ብዬኔ ነገር እንድታልቅሽብኝ አይደለም የእኔን በቃ እንደ የልጃችን ፎቶ ላሳሽ

ማየ በቃ በቃ፣ እግዚአብሔር ፈቃድ ነሳር የሚባለው ማየ ራስሽ ነበርች። በቃ ምን አደርጋለሁ? እግዚአብሔር ያበርታችሁ። ምን እላለሁ ሌላ? እግዚአብሔር ያበርታ ይቅርታና የሰላም ጭቅጭቅ ከመፍራቴ ነው። ይህን ምግብ ምጠይቅ በቃ ቅድም የተነጋገርነውን ነገር ምርመራውን እንድናደርግ ፈልጋለሁ። እንግዲህ ይሁን። አይኔ ልጅ እንሄዳ። በቃ ግድ የለም። በቃ የሆነ ቦታ ደረስ ብይ ልምጣና እንሄዳለን። እሺ እሺ እሺ እሺ ነው እዚህም ታደርጊያለሽ። ገባሽ? እንደዚህ ጋብ ቆንጆ ቤት ተከራይ። በጣም ደስ ይላል። አቤል፣ አንዴ የማናገርህ ነገር ነበር። አስቸኳይ ነው አስቸኳይ እንኳን አይደለም፣ ግን ትንሽ ጊዜ ካለህ ብዬህ ነበር። ነገ ሰላም ከመጣች እንዳይደብራት ወደ ጓሮ ሄድ እናናውራ። የእኔ ልጅ የእኔ ጌታ፣ ለካ ቅጽም ተሰብሮብኝ ነበረ። የልጅ እና ዘንድ ማን ይችለዋል? የእኔ ልጅ ለካ ነበረ

ይህ ፎቶ ኬት ነው የመጣሽው? ልጄ ነው የሰጠኝ። እኔ ልጅ ሰምኛለሽ፣ እንዳንቺ አይነት ከንቱ ሰራተኛ ነች። እሺ፣ ልጄ ነው የበላችሁ። አሁን አይነ ሽማይ ታልፈልግ ሂጂልኝ። ይኸውልሽ የእኔ ልጅ፣ ስሜትሽ ሁሉ እኮ ይገባኛል። ትንሽ ተረጋጊ እባክሽን። አንቺ ነሽ ለእኔ ስለመረጋጋት የምትነግሪኝ? ቆይ ለምንድን ነው ከህይወት የማትወጡት? ለምንድን ነው የምትበጠብጡኝ? ደኔ ርሱ ዝራስን ለምንድን የምታስታውሱኝ? አሁን በእጅ ተመሳተኝ። እንደዛ እየወደድኩሽ እንደዛ እያፈቀርኩሽ ጥለሽኝ ስትይ ትንሽ እንኳን አታስቢልኝም? ለአንተ ስል ነው አቤላ፣ ለአንተ ህይወት ስል ማለት። ለአንተ ህይወት እንዴት እንደማፈቅርሽ እያወቅሽ ለአንተ ብዬ ነው ትኛለሽ? ምን ማለት ነው? ይኸውልህ አቤላ፣ ያኔ አንተንም ትምህርቴንም ጥዬ ባልሄድ ኖሮ ዛሬ አንተን በሕይወት አላገኘክም ነበር። ማለት ምንድን ነው እያወራሽ ያለሽው? ይኸውልህ አቤላ አንተ ደግሞ ሰሞኑን ከሆነች ጋ ነው የምትታየው። ባለፈው ቤት ተከራየች አልኩ የሷ ጓደኛ ናት። እንዴት እንደምታምር ልነግርህ አልችልም። በጣም የምታምር ጽድት ያለች ቀይ ቆንጆ። ታውቃለህ ደግሞ እኔ የቀይ ልጅ ነገር አይሆንልኝም። አንተ ደግሞ ቀይ ስታይ ቀይ፣ ጸይም ስታይ ጸይም ትላለህ። እስኪ አንዷ ላይ ወሰን። የምሬን በዚች ልጅ ፈጽሞ አልደራደርም። አንተ እንዴት እንደምታምር ሰውነቷ፣ አካሏ፣ ሁሉ ነገሯ አቆም ፍስ ፍስስ ተደረጋ ለኔ የተፈጠረች ሴት ናት። ወይ ግን አንተ ምን ዋን የወደድክላት፣ እንጂ ምን ዋን የወደድክላት? ምንም አይወደድ ነገር አላት ሁሉ ነገሯ። ፈጣሪ ሲፈጥራት አበባ አድርጎ እንግዲህ ይፈጠራት። ፀጉሯ፣ ከንፈሯ፣ ሰውነቷ፣ አይኗ፣ አካሂዷ፣ አነጋገሯ ሁሉ ነገሩ ማለት ነው ተስተካክሎ የተፈጠረች ምን የመሰለች ፍቅር የሚባለው ቃል ማለት ነው ከኔ አፍ ሲወጣ ጦርነት ነው የሚሆነው። ከሷ አፍ ግን ማለት ነው ጦርነት የሚለው ቃል ራሱ ሲወጣ ወደ ፍቅር ይቀየራል። ማፍቀሩን አፍቅራት። ግን ሴትን ልጅ ማመን ቀብሮ ነው ይላል ጓደኛዬ። ይኸውልህ፣ የፈለገ ቢሆነችን ልጅ አምናት አለው። እንደውም ከማመን የተነሳ ማለት ነው ከአስረኛ ፎቅ ላይ ትወርወር ብትለኝ እንኳን ዛሬውን ወረወራለሁ። ከመወርወር በፊት ግን ጠይቀሃታል? አልጠየቅኳትም እና እናማ ግቢ እያለን አንድ ልጅ በተደጋጋሚ ከአንተ ጋር ያለኝን ግንኙነት እንድታይ ነግረኝ ነበር እኔ ግን እሱን እንደማልፈልግ በተደጋጋሚ እነግርሀለሁ እሱ ግን በጭራሽ ሊታየኝ አልፈለገም አቤል አንድ ቀን ግን የምልሽን ጥያቄ የማትቀበይኝ ከሆነ አንተ ላይ እንዲሁም ህይወቴ ላይ አደጋ እንደሚያደርስ ሜሴጅ ላከልኝ ከዛም አ አልፎ ዛተብኝ አቤል ምን ላድርግ አንተን ለማትረፍ ስል የምወደው ትምህርቴን እናንተን ጥዬ ጠፋው። ቆይ እንዴት ነው ላምንሽ የምችለው? እንደዛ እያፈቀርኩሽ እንደዛ እየወደድኩሽ ለትንሹም ለትልቁ መሳለቂያ እያደረግሽኝ፣ መቀለጃ እያደረግሽኝ ጥለሽኝ ሄደሽ አሁን እንዴት ስትኝ ማምንሽ ይመስልሻል? ምን ላደርግ? ሁሉንም ነገር እኮ ላንተ ስል ነው ጥዬ የሄድኩት። አላምኔ አቤል፣ ለአንተ የለኝም ቦታ። እንዴት እንደማፈቀር ታውቃለህ አይደል? በአቅም መጨረሻ ላይ ግን ውሸታም ሆንሽ የተረዳሁት። እመነኝ አቤሎ ደምን ባስልቅሰሽኝ፣ እየወደድኩሽ እያፈቀርኩሽ ጥለሽ ሄደሻል። አንቺን እንዳፈቀርኩሽ ሁሉ አንቺን ለመርሳት ብዙ ዋጋ ከፍያለሁ። ስለዚህ ላምንሽ አልችልም። ስሚኝ፣ ልቤ ውስጥ ዳግም መልሰሽ እንድትገቢ ፍጹም አልፈልግልሽም። እናማ ያው ካዩ ገና ሳምንቴ ነው እና ዝም ብለህ ነው የምታወራው። እኮ የሆነ የጀመራችሁት ነገር ካለ ብዬ ነው። ትቀልዳለን? እንደ አንተ በእኔ በኩል ጀምሬ ጨርሼ ወልደን ከብረን ይህን ሁሉ ኢማጂን አድርጌ አይቼዋለሁ እያልኩ ነው። እንደኔ ግን ትንሽ ብትረጋጋ ይሻላል። እሺ፣ ይረጋጋለሁ። ግን በፍጹም ቦታ የሚያረጋጋ አይደለም። ይሄ የእኔ ምክር ነው። አይሆንም ካልክ መብትህ ነው። ቆይ እኔ ምንሽ ምርመራውን አላደርግም ያልሺው ንቀት ነው ወይስ ምን ምን አስበሽ ነው? እኔ የበኩር ልጄ ናምጬ የወለድኩትን ልቤ እያወቀው፣ እሱ ለምንድን ነው እሱ በትርፍ ነገር ገንዘቡን የሚበላው? ገንዘቡ ይበላ ይበላ፣ አንቺ የሚመለከትሽ ነገር አለ? ቆይ ደግሞ ለምንድን ነው ወሬ ከዚህ ወደ እዛ የምትጎትችው? ምንድነው ደግሞ የጎተትኩት? ደግሞ ትንሽ አታፍሪም? እንኳን ምንድን ነው የጎተትኩት ስትይ ትሰምኛለሽ። ከዚህ በኋላ አይንሽን እዚህ ቤት ማየት አልፈልግም። እዚህ ቤት ያለሽም ነገር ካለ እዛው በውጭ ይደርስሻል። ሰማሽኝ አይደል? አለበለዚያ የበጀኑ ሰበብ የምትሆኝ አጠፋሻል። እሺ እሺ፣ አቤላ ሁሉንም ነገር እርሰው፣ ለአንተ የከፈልኩትን መስዋዕትነትንም እርሰው። እሺ ግን እስካሁን የጠፋሽ እንኳን አትለኝ። አሁን አምሳለም ከመጣች ሌላ ነገር ይመስላታል። እኔ እኮ አፈቅር ካለው አንቺ ልጅ ምን ሆንሽ ነው? እኔ እኮ ማለት ትዳር ነው አውቃለሁ፣ ግን እንድትረዳኝ እፈልጋለሁ። እሺ፣ ቆይ ምንድን ነው የምረዳሽ? ስለ ትንሽ ጊዜ ከጎኔ እንድትሆን እፈልጋለሁ። ይኸው ልካ ቤላ